እልልልልልልልልል ሀይሚ ተሞሸረች፣ ሀይሚ ተሞሸረች። አቤት አቤት አቤት! እንዴት አባቱ የሚያምርባት ሱ ብሮኬ ሱፎ ሀይሚ ቬሎ። እነዚህ ልጆች የምንጠጋጠጋ ነው። በቃ እኔማ ይሄ ይሄ ሁለት ሺ አስራ ስምንት ቤተሰብ የሆነ ነገር አለ፣ የሆነ ነገር ይሸተኛል። እነ ሀይሚ እነ ብሩክ እኮ ለጤና አይደለም። ጋሼንም ያስተዋወቀችው እናት አባት ያስተዋወቀችው ያው ሽምግልና በሉት። አሁን የቀረው ያው ሽምግልና መላክ ነው። ያው ተጀምሯል። ህይወትን አንድ ብሏል ተብሏል ማለት ነው እና አሁን ምንድን ነው የሚባለው? ምንድን ነበረ? አቤት እንዲህ እያለ እኔ የሚዘፍን አቃብራራ ማቻቸው ማለት ነው ልጃይን በምን አያሀት ተመኘሀት እየተባለ ማለትነ እስማም እንዴት አባቱን የምታምሩት የኔ ቅምጥሎች የኔ ጨረቀቦች የኔ ሾሽላዎች ምን የኔን ቦጥትላዎች ማለት ነውና፣ ያላገባ አግባ፣ ያላገባ አግቢ። በቃ ያው እና የሚሃ አንድ ብለው ትዳርን ጀምረውታል። ያው ነው እና ቬሎ የለበሰ መቼስ ቀስ ቀስ ቀስ እያለ አሁን ቤቢን ምናምን ይመጣሉ ምናምን እነዛ አራቱ ልጆች ይመጣሉ። በቃ ህይወት ተጀመሪ ይባላል ማለት ነው። እና ቤተሰብ እንዴት አያችሁት? የሃይሚን ቬሎ ማለት ነው። እና በቃ ፕሮቶኮል ደግሞ ቁልጭ አርግታ ነው። በቃ ከሸበላው ጋር ምናምን ማለት ነው። እና ብሩክ ደግሞ ሳቅ፣ በሰርግ ቀን የምን ማኩረፍ ነው እንዴ? ቀብራራው ቀብራራው ማሳችን በስማ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ዘላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን በጣም ደህና ነኝ እና ወዳችሁና ፍቅዳችሁ ሰብስክሪብ ስለምታደርጉ በጣም አመሰግናለሁ። እንዲሁም ለቤተሰቦች አዲስ የሆኑ ሰብስክሪብ። አዎ እሷን እሷን ነካ እሷን ነካ አልኳል። ዝም ብላችሁ አት ላይክ አርጎ እንጂ ዴ ላይክ አርጎ ኮሜንትም አርጎ ሼርም አርጎ ዴ እኔ የምትወዱ ሰዎች ላይክ አድርጉ እንጂ ኮሜንትም አድርጉ። ምንድን ነው ምንድን ነው የማታደርጉት? እስቲ እስቲ ዛሬ ለሙሽሬት ሙሽሬት እስቲ እስቲ እስቲ እስቲ እስቲ ብድግ ብድግ ብድግ ብድግ አይታየኝም። አዘጋጃ ብቻብ ሰብስክራይብ አድርጉ። ምንድን ነው ሰብስክራይብ ማድረግ አለባችሁ። የቤተ ዘመዱ ይታያል። ጉዶ ይባላል ማለት ነው። እና የእውነት ማለት ነው እኔ የትናንቱ ቪዲዮ ሳይገርምኝ ዛሬ ደግሞ ማለት ነው እቺን የመሰለችን ቦጠጠላ ጨረቃ ልጅ ቬሎ ለብሳ ደግሞ ሲያምርባት በቃ ትዝ ካላችሁ ባለፈው ብሩኬ ደንግጦ ነበር ማለት ሳይዘጋጅ ነበረ። የአሁኑ ግን ቀብር ብሎ በቃ በኮንፊደንስ ታገቢኛለሽ ወይ፣ እኔን ለማግባት ታቅደሽ አቅደሻል ሀይሚሻ ነው የሚልሽ ማለት ነው። እና እንዴ ትናንት ራሱ በቃ ኧረ ኧረ ኧረ ኧረ ወፈርክ እያለ ነው። እና ትናንት ራሱ ባያስበው ነበር የሚገርመኝ እንደዛ ተንከባክበሽው እንደዛ ሮማንቲክ የሆነ ነገር አርግተሽለት ባያገባሽ ባያስብ ነበር የሚገርመኝ። ማለት ባያስብ ትዳርም ባይናፍቅ ነበር የሚገርመኝ። እንደዛ በቃ አቤት ቡና፣ አቤት ምግብ እና እኔ እንጫ እኔ ማን የራሱ በቃ በህልሜ እንዲ ይታየኝ ነበር ያደረኝ ማለት ነው። የእናንተ ቪሉ መልበስ እና በቃ ሽምግልና ነው እኮ የቀረው። ያ ሽምግልና ነው ወረ፣ ያው ቬሎም ተለብሷል፣ የሱፉም ተከራይቷል፣ ቬሎም ተመርጧል። በቃ ወይም ደበቃችሁን ይሆናል እንጅማ የሆነ ነገር አለ እና ወይ እየደበቃችሁን ነገር አለ። እኛ ሆዳችንን አትቁረጡን፣ ነገሩን ነገሩን ብያለሁ። በቃ ለምንድነው ዝም የምትሉን? ይሄ ምንድነው ዝም ማለት? እስቲ ነገር ነገር አርኩን እንጂ የምን መደበቅ ነው? ዝም አትበሉን እንጂ እንዴ በቃ እንደዚህ እያማረባችሁ እንዲ እንዲ ትዳር እያስነፈቃችሁ እንድስማምት፣ ግን ተው ግን ተው በጣም እውነት ለመናገር አደለ ይሁን፣ የሚመኙት ነገር አለ ይሁን፣ እቅዳችን ምናምን እናሳካ፣ ይሁን አላማችንን ግብና ድርስ ምናምን የሚለውን ነገር እያሰቡ ነው እንጂ በጣም እርግጠኛ ኔ ሀይሚ ፍላጎት ማይኖራት ከብሩክ ጋ ፍላጎት ባይኖራት ኖሮ አንድ ቤት ራሱ ባልኖሩ ነበረ ማለት ነው። ታውቃላችሁ በፊት እንኳን ቤቷ እንኳን አይመጣም ነበረ ብሩክ ማለት ነው። ከመግባባት አንጻር ነው አሁን ቤቷም እየመጣ እያደር ሄድ የጀመረው ከዛ ደግሞ ይህ ብን አንድ ቤት ውስጥ መኖር የጀመሩት ማለት ለምን ይሄንን ደግሞ እነሱ ሁለቱ አስበው ሙር ደግሞ እንደሚፈላለጉ እንደሚዋደዱ ያለውን ነገር መዋደዱ መፋቀሩ ስላለ ነው። እዚህ ደረጃ ራሱ የደረሱት ማለት ነው። እና የሆነ የሚፈልጉት የሚናበቡት ነገር አለና የእውነት እኔ በጣም ሀይሚና ብሩ ከአንድ ለሆነ ወልደው ምናምን ማየት በጣም ነው የሚናፍቀኝ ማለት ነው። እና አንደኛ በጣም በጣም ብዙ መስዋዕት ተከፋፍሎ እዚህ የደረሱ ነገር ናቸው። በችግር በማጣት ውስጥ ሁሉ ያደጉ ሰዎች ናቸው። ሁለት ደግሞ የብሩክን ቤተሰብ ሀይሚን በጣም ይወዳታል። የሀይሚ ቤተሰቦች ብሩክን በጣም ይወዳታል ይወዳ ይወዱታል ማለት ነው። በቤተሰብ ዘንድ ደግሞ ተቀባይነት አግኝቷል ብሩክ ማለት ነው። ለምን ጋሺ ታውቃላችሁ ለብሩክ እንዴት እንደሚሰፈሰፍ አሙሽ ደግሞ ለሀይሚ እንዴት እንደምትሰፈሰፍ ወንድሞቿ በጣም ነው የሚያከብሯት፣ በጣም ነው የሚወዳት ማለት ነውና እሷን በጣም እንደናቷ ነው የምትያትና እስኪ ያ ነገር ካለ ደግሞ እነሱ ደግሞ ታውቃላችሁ እንዴት እንደሚፋቀሩ ያው ትንሽ ያለ ልጅነት ባህሪ ያለባቸው የሆነ እለሄኝነት ባህሪ ያለባቸው እሱ ደግሞ የበለጠ የሰው ልጅ እድሜ ሲጨምር ነገሮችን እያስተዋለ እየበሰለ ሲሄድ በ